የዋንጫ ረሃብና ጥማት ጸንቶበት የዚህ ጾማ ልፈታለት ብሎ ሰላሳ አንድ ዓመቱ ላይ ደርሷል። ከእንግሊዝ ፕሪምየር ሊግ እስከ አውሮፓ ሻምፒዮንስ ሊግ ከአውሮፓ እስከ ዓለም ዋንጫ ደግሞም እስከ ጀርመን ቡንደስ ሊጋ በተሳተፈባቸው ውድድሮች ሁሉ የዋንጫ በር ላይ ደርሷል እንጂ ጆሮውን መጨበጥ ተስኖት ቆይቷል። ቢሆንም ግን ይህ በዓለም ከሚጠቀሱ ድንቅ አጥቂዎች አንዱ የሆነው እንግሊዛዊው እግር ኳሰኛ ሃሪኬን በጎል አስቆጣሪነቱ ደረጃውን ደራርቦ መከመር የቻለ ነው ይባልለታል። እስካሁንም በጠቅላ ካለው ከ400 በላይ ጎል ያስቆጠረ ሲሆን የእንግሊዝ ብሔራዊ ቡድን እና የቶትናም የምንጊዜም ከፍተኛ ጎል አስቆጣሪ ነው። የእንግሊዝ ፕሪምየር ሊግ ደግሞ ሁለተኛው የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። እግሮቹ የጎል ማምረቻ ማሽን ናቸው ቢባሉ ማጋነን አይሆንም። በቶትናም፣ በባየር ሙኒክ፣ በእንግሊዝ ብሔራዊ ቡድን፣ በሌስተር ሲቲ፣ በኖርዌች ሲቲ፣ በሚሊዋል፣ በሌይቶን ኦርየንት ብቻ በሄደበት ሁሉ ኳስና መረብን ማገናኘት ለሱ የተሰጠ ሆኖ እስካሁን ዘልቋል። ዋንጫ ግን ሊጠገው አልቻለም ነበር። ይህ የጎል ገበሬ እንግሊዛዊ በዓለም አቀፍ በአውሮፓና በእንግሊዝ ደረጃ በርከት ያሉ የወርቅ ጫማ ሽልማቶችን ማሸነፍ ችሏል። በማይታመን ብቃቱ ምክንያት በግሉ ያገኛቸው ዓለም አቀፍ እና ሀገር አቀፍ እውቅናና ሽልማቶች በጠቅላላው ከሀምሳ በላይ ናቸው። ታዲያ በሄደበት ሁሉ ጎል የሚያዘንበው ሀሪኬን ለሀገሩም ሆነ ለተጫወተባቸው ክለቦች በሻምፒዮንስ ሊግ እና የአውሮፓ ዋንጫን ጨምሮ እስካሁን ከሁለተኛነት አልፎ ዋንጫ ማንሳት አልቻልም ነበር። በዚህም አንዳንዶች የዋንጫ እርግማ ያለበት ኮከብ ተጫዋች ይሉታል። ሌሎች ደግሞ የዋንጫ ጾመኛ ሲሉት ይሰማል። በእርግጥ እንደ ኬን ያለ ኮከብ አጥቂ ከዋንጫ ጋር እንደተራራቀ፣ ዋንጫ እንደናፈቀ ወደ ጫማ ሰቀላ መንደርደር ያሳዝናል። የእሱ ስሜት ከዚህም የዘለለ ሊሆን ይችላል። የሆነ ሆኖ አሁን የሚጫወትበት የጀርመኑ ክለብ ባየር ሙኒክ የቡንደስሊጋውን ዋንጫ ማንሳቱን ማረጋገጡን ተከትሎ የሃሪኬን ጾም ተፈቷል። ይህ ለሃሪኬን ዋንጫ ሲያነሳ የመጀመሪያው ነው። ተጫዋቹ ባለፈው የውድድር አመት ወደ ባየር ሙኒክ ማምራቱን ተከትሎ ክለቡ ምንም አይነት ዋንጫ ባለማንሳቱ ከዋንጫ ጋር የተጣለው ሃሪኬን ባየር ሙኒክን አደረቀው የሚል አስተያየት ሲሰጥ እንደነበርም ይታወሳል። ግን አሁን ይህ ሁሉ ተሰብሯል። ኬን ለአመታት ድንቅ ጥበቡን አሳይቶ በምላሹ አንድ ዋንጫ ማሳከት ያልቻለ ተጫዋች መሆኑ በእግር ኳስ አፍቃሪ ዘንድ አጣያቂ ሆኖ የኖረ ቢሆንም በ11ኛው ሰዓት መልስ ተገኝቷል። በተሳተፈበት ጨዋታ ሁሉ አንድም ሳይሰሰት ጥበቡን ሁሉ ያፈሰሰው ሀሪኬን አሁን ጊዜው ደርሶ ከእግር ኳስ ካሳ መቀበል ጀምሯል። በቡንደስ ሊጋው ሰላሳ ሁለተኛ ሳምንት መርሃ ግብር ፍሬበርግ ከሌቨርኩሰን ጋር አቻ መለያየታቸውን ተከትሎ ባየር ሙኒክ ገና ጨዋታዎች እየቀሩ ዋንጫ ማሸነፉን አረጋግጧል። በዚህም ለ አስራ ስድስት ዓመታት ዋንጫ ሲናፍቅ የኖረው ሀሪኬን የጠበቀውን ዋንጫ ማንሳቱን በማረጋገጥ ዋንጫ ጥማትና ጾሙን ፈቷል። እሱ ዋንጫ ሲያነሳ መመልከት የሚፈልጉ አድናቂዎቹም ጊዜያቸው ሆኗል። እንግሊዛዊው እግር ኳሰኛ ሃሪ ኬን እስካሁን በክለቦችና በሀገሩ ብሔራዊ ቡድን 600 ለሚጠጋ ጊዜ ተሰልፎ ተጫውቷል። ከቶትናም ሜዳ በቅርብ ርቀት ላይ ያደገው ሃሪ ኤድዋርድ ኬን ቤተሰቦቹም የዚሁ ክለብ ደጋፊ እንደሆኑ ይናገራል። እሱም የክለቡ አድናቂና ከፍተኛ ጨራሽ አጥቂ የመሆን ህልምን ሰንቆ ኳስ እያንጠባጠበ ያደገ ነው። ይሁንና በቶተንሃም ፕሮፌሽናል ኮንትራት እስከፈረመበት 2010 ድረስ አርሰናልን ጨምሮ የተለያዩ ክለቦችን ደጅ ረግጧል። ከዚህ በኋላም ቢሆን በቶትናም ቤት በቋሚ አስተላለፍ ጨዋታ የጀመረው በ2014 ነበር። ይህ እስከሚሆን ድረስ በሻምፒዮን ሽፕ ላይ ለነበሩት ሌስተር ሲቲ፣ ሚሊዋል እንዲሁም ኖርዌች እና ሌይቶን ክለቦች በውሰት ውል ተዟዝሮ ተጫውቷል። ከዚህ ጊዜ ጀምሮ ግን ጎል በማዝነብ ላይ የነበረው ሃሪኬን ከቶትናም ሊወጣ አልቻለም። በ2014 15 የውድድር ዘመን ሃትሪኮችን ከመስራት ጀምሮ በርከት ያሉ ጎሎችን ያስቆጠረው ሃሪኬን የአመቱ ምርጥ ወጣት ተጫዋችነትን ክብርን አግኝቷል። ቶትንሃምን ለመጀመሪያ ጊዜ በአምበልነት የመራውም በዚሁ የውድድር አመት ነበር። በቀጣዩ የውድድር ዘመን ደግሞ የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ በመሆን የመጀመሪያውን የወርቅ ጫማ ሽልማት አሸናፊ መሆን ችሏል። በዚህ አመት ቶትንሃም ሶስተኛ ደረጃን በመያዝ ለሻምፒዮንስ ሊግ ተሳትፎ የበቃበት ነበር። ጊዜው ለሃሪኬን የጎል ምርት ሞቅታ ሆኗል። ይህም ቀጣይነት ያለው ሆኖለታል። በ በ2016-17 የውድድር አመትም ሃሪኬን በርካታ እውቅናዎችን ያገኘ ሲሆን የሁለተኛው የወርቅ ጫማ ሽልማት ባለቤት መሆን ችሏል። ሪከርዶችን በመሰባበርና በመጋራትም ታሪክ አስቀምጧል። በኤፍኤ ዋንጫም ሁለተኛ ሆኖ አጠናቋል። በቀጣዩ ውድድር ዓመት ደግሞ ስድስት ጊዜ ሀትሪክ በመስራት በፕሪምየር ሊጉ ታሪክ የመጀመሪያው ተጫዋች መሆን ችሏል። በሁሉም ውድድሮች አውሮፓ ከፍተኛ ጎል አስቆጣሪ መሆን የቻለበት ጊዜም ነበር ሌሎች ሪከርዶችንም አስመዝግቧል ግን ይህ ሁሉ ጎል ምንም ዓይነት ዋንጫ አለመጣም ይህም ለሀሪኬን ለፍቶ መና እንደሚባለው ነው የግል ብቃቱ ግን ቀጥሏል በ2018 19 የውድድር ዓመት ሃሪኬን ለሻምፒዮንስ ሊግ ዋንጫ ፍጻሜ የደረሰ ቢሆንም ለጥቂት በሊቨርፑል ተነጥቋል ይህ ለእሱ ከገናነው ዋንጫ በር ደርሶ የተመለሰበት አስቆጭ አጋጣሚ ነበር በቀጣዩ ውድድር ዓመት ሃሪኬን በጉዳት የተንገላታበት ሲሆን በ2021 የውድድር ዘመን ደግሞ ከፍተኛ ጎል አስቆጣሪ በመሆን ሦስተኛውን የወርቅ ጫማ አሸንፏል። የፕሪምየር ሊጉ የዓመቱ ምርጥ ተጫዋችነት ክብርንም አግኝቷል። ይህን ሁሉ እያደረገ ዋንጫ ማጣቱ ታዲያ ቀጣዩን ዓመት ከቶትናም መልቀቅን እያንሰላሰለ እንዲከርም አድርጎታል። ቢሆንም ግን ከብቃቱ ያልወረደው ሀሪ ኬን በ 202223 የውድድር ዘመን የቶትናም የምንጊዜም ከፍተኛ ጎል አስቆጣሪ ደረጃ ላይ ደርሷል። እሱም 2መ0 በጠቅላላው 280 ገደማ ነው። ከዚህ በኋላ ሃሪኬን ቶትንሃምን ተለይቶ ወደ ጀርመኑ ሃያል ክለብ ባየር ሙኒክ አምርቷል። ሃሪኬን ወደ ባየር ሙኒክ የተዛወረበት 1መቶ 10 ሚሊዮን ዩሮ በጀርመኑ ቡንደስሊጋ ታሪክ ከፍተኛው ገንዘብ ነው። በ2023/24 የውድድር ዓመትም ተጫዋቹ በቡንደስሊጋው በከፍተኛ ጎል አስቆጣሪነቱ የቀጠለ ሲሆን፣ በሻምፒዮንስ ሊግ ውድድርም ከፍተኛው ጎል አስቆጣሪ ነበር። በዚህም የአውሮፓ ወርቅ ጫማ ሽልማትን አግኝቷል። ከባየር ሙኒክ ጋርም የዓመቱ ምርጥ ቡድን ተብሏል። ዋንጫ ግን የለም። አንዳንዶች እርግማኑን አስከትሎ ሄዶ ክለቡ ያለ ዋንጫ ዓመቱን ጨረሰ በሚል ሲሳለቁበት ነበር። ይህ ሁሉ አልፎ ታዲያ በመጠናቀቅ ላይ ባለው የዘንድሮ የውድድር ዓመት የቡንደስሊጋውን ዋንጫ በማንሳት የ16 ዓመት የዋንጫ ርሃቡን አስታግሷል። በቀጣይ ደግሞ ከበር እየደረሰ የተመለሰበትን የአውሮፓና ዓለም ዋንጫ ማንሳት ሁሉም የሚመኝለት ነው። ከተራራኒው ሲያዘጋጀኑ ነውን አበቃ። ሳብስክራይብ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዘናል። መልካም ጊዜ።